እ በዚህ አካባቢ ያለብኩኝ ምናልባት እዚህ ተቀምጠይ ተክዘይ ሳይ ምን ሆነህ ነው ብዬ አንተ ለመጠየቅ ነው። ሰላም ምን ሆነህ ነው? እዚህ ተቸግሬ ስምንት አመት ሙሉ ቆይቼ እስምንት አመት

ምንም አልቀመሰችም፣ አልበላችም። ሳምንቷ ነው ገና ከወለደች። ከዚህ በፊት ምንድን ነው የሚሰራው? ድሮ የት ነው የምትኖረው? ቤት ተከራይቴ ነው። ድሮ የምትኖረው? አዎ። ከዛ እንዴት ወደ ጎዳና ወጣይ? አልቻልኩኝ ኪራዩን ስላልቻልኩኝ ነው ወጣይ። ባለቤቴ አሁን ወልዳ ነው ያለች እሷ

ህፃኑ የት ነው ያለው ገና አንድ ሳምንት ነው? እዚህ ውስጥ ነው የወለደችው? አዎ እዚህ ውስጥ ነው። ሐኪም ቤት የዳ ነው እዚህ ውስጥ ነው። እግዚአብሔር ስራ ይገርም። ቤቱ ነው? ይሄ ነው። እኔ አሁን እንደነገርኩት ስሜ ደራሽ ለወገን ነው። አንዳንድ የተቸገሩ ሰዎችን እን የዘርኩ ነው የሚረዳውና፣ እናንተ አንተ ዛ ጋ መንገድ ላይ ቁጭ ብዬሽ ሳይ ድንገት ምን ሆኖ ነው ብዬ ለመጠየቅ ነው እንትን ያልኩት። ምንድን ነው ምን ይበላችሁ ነው ምናምን ይሰጣል

እዚህ ውስጥ ዝናብ አይገባም፣ ብርድ ነው እንጂ ለህፃኑ በጣም አይከብድም። ምግብ አሁን በልታችኋል? በልታለች። እሷ ሜረንዳ ምናምን ጁስ ሰዎች ይዞ መጥተዋል ወይ? የለም፣ ምንም የለም። በጣም ይከብዳል እና አሁን አንዳንድ ነገር ከዚህ ገዝተን፣ ቆይ ከሱቅ ይዘን እመጣለን። እዚህ ጋር ትጠብቃላችሁ። እዚሁን እና ተመልሰን መተን እስኪ እናወራለን። እሷ የምትበላ የምትጠጣ ነገር አስቀድመን ከሰጠን በኋላ ምንም አልበላውም እስካሁን ድረስ፣ ሳምንት ነው ከወለድኩ ያለች ነው እሷ። የሆነ ነገር አድርገን እስኪ መተን ከዛ በኋላ ይናያለን። እና ያው ምግብ ስላልበላ ምንም አይነት አልጠጣችን ስላለን መራ ነፍስ ማዳን ስጠት ምንም ነገር ስላልበል ላይ ምግብም ይዘን መጥተናል። ጁሱን አንተ ተጠጣው። ይህ ይሄ ምግብ ደግሞ ይሄ ምግብ ነው ለሷ፣ አብራችሁ ትበላላችሁ። እና በጣም ከባድ። ሌላ ጊዜ ደግሞ በብዙ እናግዛለን። አንዳንድ ይሄን ዛሬ የሚያዩ ሰዎች ሲረዱ ሲያግዙ፣ ተመልሼ መጥቼ በብዙ አግዛችኋለሁ ይረዳችኋለሁ። ይሄን የሚሰሩ በእና ጀርባ ነው፣ አንዳንድ ህይወቶች ነው ይሄን ስራ የሚሰሩ። ደግሞ ይሄን ዛሬ ያዩ ሰዎች ሲረዱ ሲያግዙ እኔ መጥቼ እረዳለሁ። እሄ እቺ እንደምታዩት አንድ ሳምንት ነው ገና ወልዳ። ከዚህ በፊት ቤት ኪራይ ተከራይቶ ነበር የሚኖሩ። አሁን እዚህ ሸራ ውስጥ ነው መጥተው የሚኖሩ እና ቤት ኪራይ መክፈል ስላልቻሉ እዚህ ውስጥ ነው መጥተው የሚኖሩ። ከወለደች አንድ ሳምንትዋ ነው። የበላ፣ የሚጠጣ ምንም አይነት ነገር የለም። መሬት ላይ አፈር ላይ ነው ያደሩ ያሉት እና በጣም የሰው ልጅ ህይወት ያሳዝናል። አንዳንድ ሰው እና እነዚህን ሰዎች መርዳት ማገዝ የምትፈልጉ ሰዎች በዚህ ከስር በምናስቀምጥበት ስልክ ቁጥር በዋትሳፕ በይሞ የደወላችሁ ጠይቁ። እንዲሁም ይሄን ቪዲዮ የሚታዩ ብዙ ሰው ጋር እንዲደርስ ሼር በማድረግ እንድታግዙ እፈልጋለሁ። ሸር ማድረግ እንዲሁም ሌላ ሰዎች ጋር ማድረስ ትልቅ እርዳታ ስለሆነ ይህን ቪዲዮ የሚታዩ ሰዎች ሸር አድርጉ። እነዚህን ሰዎች የተለያዩ ሰዎች እንዲረዱ እና አቅም በቻለ ነገር በጎዳና ላይ ያሉትን እረዳ ነው ያለ ነው። እነዚህን ሰዎችን አሁን ድንገት ሳገኝ ነው ይህን እረዳ ያለሁት። እነዚህን ሰዎችን መርዳት ማገዝ የምትፈልጉ ሰዎች አሁንም አግዙ፣ እርዱ። በዚህ ከስር በምናስቀምጥበት ስልክ ቁጥሩ የደወላችሁ ጠይቁ። ሰዎች ስረዱ መተናግዛለን እናያለን። እዚህ አቅራባ አካባቢ ስላለሁት መጥቼ አግዛቸዋለሁ። ደስ ብሏል። አዎ ደስ ብሏል። አይዞሽ። እሺ እኔ እናት መተና ያለን እሺ። ብርድ ምናምን እንዳይገባ ይሄ ሸራውን በደንብ ሸፋፍኑና ሕፃኗን ብርድ ከመታ አሁን ትታመማለች። እዚህ ውጪም ስለሆነ ለእዚህ ይኸው እንደምታይ፣ ይሄ ምንም አይነት ነገር የለም። ሸራ ነው ያለው። ምንም አይነት ነገር የለም። ያው እዚህ ሸራ ውስጥ ነው፣ ዝናብም ይገባል። እዚህ ውስጥ ነው ያደረው ያሉት፣ ይሄ ሸራውን ይሄ ሸራ ልብሰው ነው ያደረው ያሉት። ስለዚህ እነዚህም ሰዎችን ወርዳት ማገዝ የምትፈልጉ ሰዎች እዚህ ከስር በምናስቀምጥበት ስልክ ቁጥር እየደወላችሁ ጠይቁ። እነዚህም ብቻ ሳይሆን እንደዚህ እነዚህ አይነት ብዙ የተቸገሩ ሰዎች አሉ። አቅም በቻላችሁ እናንተ ጠይቁ። ለናጎኖናችሁ ይሄን ስራ ስሩ። ስራው የእናንተ ነው። መተና ግዛለን። ይሄን ነገር የገዛሁት ኪስ ላይ ትንሽ ብር ቀርቷል ይህችን ብር ያዝና አንዳንድ ነገሮችን በዚህ ብር ደግሞ ምግብ ምናምን ገዝታት ስጪ እሺ ይህን የሚሰውን ብሉ እሺ በቃ ደብቀሽ አስቀምጪና በዚህች አንዳንድ ነገሮችን ተጠቀሙ መተን እንጠይቃለን ሰላሙን እሺ እሺ ቻው እሺ በሰላም እሺ እሺ እሺ